የምትበሉት የምትጠጡት ይስማማችሁ። መጸለይ ስትፈልጉ የተከፈተ ሰማይ ይስጣችሁ። የምትለብሱት ያድምቃችሁ። መተኛት ስትፈልጉ ተፈጥሯዊ የሆነ እንቅልፍ፣ የጣፈጠ እንቅልፍ ይስጣችሁ። ጌታ ከእናንተ ጋር እንዳለ የሚያስታውቅ ሕይወትን ይጨምርላችሁ። የመሰከራችሁለት ሰው ይዳንላችሁ፣ ወደ ኢየሱስ ይምጣላችሁ። ቀርፊት ይውደቅ፣ መሸፈኛ ይነሳ፣ መጋረጃው ይቀደድ። ጌታ ከፊታችሁ ይውጣ፣ ከእናንተ ጋር አብሮ ይስራ። ይሁን ያላችሁት ይሁንላችሁ። ይፍረስ ያልከው ይፍረስ። ይነቀል ያላችሁት ይነቀልላችሁ። ይተከል ያላችሁት ይተከልላችሁ። መራመዳችሁ የጌታ ያክል ይቆጠር። መኖራችሁ የጌታ ያክል ይቆጠርላችሁ። ከሁሉ በላይ በሆነ በረከት የጌታ ጸጋ ከሁላችሁ ጋር ዞር ዞር ብላችሁ እየሳማችሁት ማንም አያቆምህም ንገሩት። ማንም አያቆመ። በእኛ የተጀመረ ስራ ይቀጥላል። መንገድ የሚቆም ስራ፣ መንገድ የሚቆም ህይወት፣ መንገድ የሚቀር ተልእኮ የለም። ለአምላክ ብዙ ምስጋና፣ ብዙ ጩኸት፣ ብዙ ክብር ይሁንለት በጌታ በኢየሱስ ስም።